ራሴ የምን ሽት ነው? አስናው፣ ምንድነው ብቻሽን ከወዲያ እንደዚህ ቆጣ ቆጣ እያልሽ ሰው ጋር ገጠምሽ?

ለአንድ ቁም አልቀረች ሁሉ ምን ማድረግ ይሻላል? አንተ በጣም እንዴት ነው? ካልሆነ ወደሻ ጀልድ ነገሩ አንተ ዝም በለኝ ብያለሁ። ነግር ለፈለፉ ለፈለፉ ተናገር አልሰማኛል ወንድ ወንድ

ምነው ሁኔታዋማ! እንዴት እሱ ቤቱን የማያውቀው ነው ወይ? ሽማግሌ እንትን የሚል ዝም ብሎ መጡ ያውራኝ፣ ግድ የለም

እንዲህ ወራ በይ እናቴ ተይው፣ ምናምን ብዬሽ እኔ ዝም ብለሽ ነው። እንደ ሰው ትዳር ብትይዝ አንድ ወር እንኳ አይቆይም። ማንንም በምርክክ እየነዳች አንተ ብቸኝነቱም ጭምር እኮ ነው። እንዲህ ዋትኛ አስማረ ብቸኝነት እንዲህ ነው። ሰው ተፈለገችሽማ ጠባው ና ሳምራ ቀርተን ተው ብትሳሳች አለሽ ብላት።

ስላቁ አሜን። እንደምን አለሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እንዲያው እንደምን ነው? ደህና ነኝ፣ ደህና ነኝ። ስትልኪብኝ እንዲያው ሽማግሎችን ተመላከህ በፊት መጠህ እንወያይ አለችህ እና እህድ ብለው ሲል ደባከም መጣሁ። አረ አዎ መጣ እና እንደምን ነሽ አንቺ ደህና ነሽ? ደህና ነኝ። እኔስ እንዲያው መምጣትም አልፈለኩኝ ነበር። መጀመሪያ ሽማግሌ ልላክ ጥሩም አይደለ? በክብር በወግ በማድረግ ነው መውጣት ያለበት። የተዋብያ ስላቸወር ህድ ህድ ዝም ብለህ ብለው ገፋፍተው ሰደዱኝ አሉ። ሄደ ጥሩ ብለዋል ሰደዱኝና፣ ደህና ነሽ አንቺ? ግን ደህና ነኝ፣ ደህና ነኝ። ያው እንዳልሽው ነው። ብንጎያይ አይከፋንም እኔ እናንተ ብንወያይ እ እ ሰው እየላክ እንትን ከምትል እኔ እናንተ ያለውን ችግር ብንፈተው አይሻልም? አዎ፣ አደከም ወይ ብዙ ሰው አደከም እኮ። እንደውም ዝም ብዬሽ እኮ የእኔ ሞኝ ስለሆነ ሆኖ እንጂ መጀመሪያ እኔ ዝም ብዬሽ መምጣት ኑሮብኝ አላየህም። አዎ አዎ። ስማው ስማው፣ ጥሩ አይልም ደስ አይልም። ስማው ስማው እና መምጣት ጥሩ ነው። እና አዎ ኧረ አዎ። እና ግባ እና ያለውን ነገር እንወያይበት። እኔ እናንተ ስንወያይ ነው ሁሉ ነገር ለግባ በለሽ፣ ገባ እንጂ ያስናቁ ቤት ምን ሰው ገባ። ግባ በል በልማ እስኪ መጣው

ልብስና አወላልቀውማ መጣው ላፍለቅልቀው ብዬ ነው። መቼም በባዶ ወዲህ አይሆንም።

ጅም መጦላችሁ ምን እኔን ታውቀኛለህ? እኔ አንተ ወንድም ፌሮየን ይዤ አንካሴን ይዤ

የመድኃኒዓለም ያለ በል እግዚአብሔር፣ እስቲ ልደለው። አይዞህ እስቲ፣ ኧረ እባክህን፣ አብሬ ምንም ደህና ነኝ። በል አይዞህ። እስቲ አንተ እንደው እሱን ስትከተል የሱን ነገር እንደው ሁሉ የመከተል እንደ ትወዳለህ እንዴ?